በቦሌ ሚካኤል ምን ተከሰተ? የቦሌ ቅዱስ ሚካኤል ሰንበት ተማሪዎች ምን ሆኑ? አቤቱ የሆነብንም እያሉ አለቀሱ፣ አዘኑ፣ ተከዙ፣ መሬት ላይ ተደፉ። ምክንያቱ ምንድን ነው ስንል በቦሌ ቅዱስ ሚካኤል ቤተ ክርስቲያን አስተዳደር ኃላፊ ፀሐፊ፣ እና ለሰንበት ተማሪው በሕዝቡ በተነሳ አለመግባባት። ስለዚህ በአለመግባባት ምክንያት የሰንበት ትምህርት ቤቱን ዋና ኃላፊ ወደ እስር ቤት ወረወሩት። ለምን በምን ምክንያቱም እንግዲህ አንድ የሃይማኖት አባት የሚያስተምር የሚመክር የሚገሥጽ ልጆቼ እያለ የሚያቀፍ የሚባርክ የሚቀድስ፣ ወደ መንግስተ ሰማያት የሚመራ ገነትን እንዲወርሱ አማኞቹን የሚያጽናና ያለቀሱትን አፍሮ በልሱ ቦታቸው ተገንቶ የሚያጽናና የተደሰቱትን የሚያረጋጋ አባት እንጂ የሚያስለቅስ አባት፣ የሚያሳድድ አባት፣ የሚያሳስር አባት ቤተክርስቲያን የጥያት ነው። ቤተ ክርስቲያንም እንዲህ ያለውን አባት አታውቀውም። እኒህ ምእመናን እኮ ገና ከእናታችን ከአባታችን ቤት ወተን መንፈሳዊ ትምህርት ቤት ለመማር ስንወጣ ስንቃችን፣ ልብሳችን፣ ጉርሳችን ይህ ኦርቶዶክስ ተዋህዶ ቤተ ክርስቲያን አማኝ ነው በእንተ ስማ ለማርያም ብለን በእመቤታችን ቤታችን መቅድስት ድንግል ማርያም ስም በመድኃኔዓለም ስም በጻድቃን በሰማዕታት ስም በየወሩ ማህበሩ ዘክረው ስሙን ጠርተው በዛ ቦታ ላይ ያላንዳች ስንቅ እናታችን ስንቅ ሳትቋጠረልን አባታችን ስንቅ ሳይቋጠረልን ከዚህ ምዕመን ነው ስንቃችንም ጉርሳችንን ልብሳችንም ሆኖ በእንተ ስማ ለማርያም ብለን የተማሩ አኩፋዳ ይዘን በእያንዳንዱ ህዝበ ክርስቲያን ቤት አንኳኩተን በእንተ ስማ ለማርያም ብለን ያስተማረ የመከረ ከዚህ ያደረሰን የህዝበ ክርስቲያን እና ዛሬ እኛ በእንተ ስማ ለማርያም ብለን ተምረን ለቤተ ክርስቲያን ኃላፊ ክብር በቅተን ተመልሰን ይህን ህዝባችንን ይህን አማኛችንን ማስለቀስ ማሳደድ ይገባል። በቦሌ ቅዱስ ሚካኤል ብቻ አይደለም፣ በየአድባራቱና በየገዳማቱ ያላቸው ኃላፊዎችና ህዝበ ክርስቲያኑ ሰንበት ተማሪው በሀሳብም በልዩ ልዩ ሁኔታ ልዩነት እየተፈጠረ ነው። አባቶች ገንዘብ ወዳድ እየሆኑ ልጆች ደግሞ ለምን እያሉ ለቤተ ክርስቲያን መቆርቆር ያለብን ማንን ስንል አባቶች ናቸው። ቤተክርስቲያን እንዳትመነዘር ሃይማኖት ተዋሕዶ እንዳትጠፋ ህዝበ ክርስቲያኑ ከቤተ ክርስቲያን እንዳይርቅ ማድረግ ያለበት አባት ነው። ህዝበ ክርስቲያን እንዳይገደሉ መጮህ ያለበት አባት ነው። ህዝበ ክርስቲያን እንዳያላቅሱ መጮህ ያለበት አባት ነው። ቤቱን ማስተዳደር ያለበት አባት ነው። ቤቱን መምራት ያለበት አባት ነው። ግን ለምን ህዝበ ክርስቲያኑ ከታች ያለው ህዝበ ክርስቲያን አትግደሉን የሚልበት ህዝበ ክርስቲያኑ ነው። አትግደሉን የሚለው አታሳዱን የሚል ህዝበ ክርስቲያኑ ነው። ቤተ ክርስቲያንን አትበድሉ የሚል ህዝበ ክርስቲያኑ ነው። አትስረቁ የሚል ህዝበ ክርስቲያኑ ነው። ወንጌሉን በአውደ ምረት አትስረቁ ብለን እኛ የምንሰርቅ ከሆነ አታሳድ ብለን ሰብከን እኛ የምናሳድድ ከሆነ ወንድምህን እንደ ራስህ ውደድ እያን እየሰበክ እኛን ግን ወንድምን የምንጠላ ከሆነ እናትና አባት አክብር እያን እየሰበክ ቅድስት ቤተክርስቲያንን የማናከብር ከሆነ ስለዚህ ብዙ ዘርፈ ብዙ ችግሮች እየታየ ነው በቤተ ክርስቲያናችን ላይ። ስለዚህ በቦሌ ቅዱስ ሚካኤል ያለው አይነኬ አምባገነን የሆነ ጸሐፊ እንዳለ በሀብቱ የሚመካ ይህን ሀብት ከየት አመጣው ከየት አፈራው ብንል ከዚህው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ቁጭ ብሎ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ አድጎ ተኮትኩቶ የቤተክርስቲያን ልጅ ሆኖ ባገኘው ሀብትና ንብረት የሚመካ ሰዎችን የሚያሳድድ አላዊና አህዛብ ያላሳደዷቸውን ክርስቲያኖች የሚያሳድድ ጸሐፊ ከሆነ ኃላፊነታችን ምን ላይ ነው? ስለዚህ ሁላችንም የተዋህዶ ልጆች ሰከን ብለን ተረጋግተን ቤተ ክርስቲያንን የሚመራትን ሰው ማወቅ አለብን። ጥሩ አባቶች አሉን እንደሚነገር ሁሉንም መናገር አንችልም። ጥሩ አባቶች ልጆቻቸው ፈጥነው ደራሾች አባቶች አሉን። በዚህ ልክ ደግሞ አሳዳጆች አሉ። አሳዳጆችን እንደ አሳዳጅነታቸው አይተን ጥሩ አባቶቻችንን እንዲበዙ እንቅፋት እንዳያጋጥማቸው ከጥሩ አባቶች ምክር በመቀበል የጥሩ አባቶችን አርያና ምሳሌ በመውሰድ እምነታችንን በመጠበቅ ይህን የመከራ ዘመን፣ ይህን የገንዘብ ዘመን፣ ይህን የጭቅጭቅ ዘመን፣ ይህን የልዩነት ዘመን ይህን የስግብግብነት ዘመን ይህን የራስ ወዳድነት ዘመን እንድናልፈው እንድንሻገረው አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ፈቃዱ ይርዳል። ሆድንና እምነትን እንለይ። በሆድ የከበረ በሆድ የገነነ በሆድ የታወቀ አባት የለም። አባቶቻችን ወዳቸውን አስረው የሚሰብኩ አባቶቻችን ተርበው ተጠምተው የሚያስተምሩ አባቶቻችን በባዶ እግራቸው ሄደው ስለ ክርስቶስ የሞቱ ስለ ክርስቶስ የመሰከሩ ሕይወታቸውን ሁሉ ዘመናቸውን ሁሉ ለክርስቶስ የኖሩ እንጂ ለራሳቸው የኖሩ አባቶች የሉ ነው። አስቡ። ይህ የተለያየን እዚህ ላይ ነው። በቅዱሳን ስም ገንዘብ እንሰበስባለን እንጂ የቅዱሳን እምነት የለንም። ቅዱሳን አባቶቻቸውን ስማቸውን እየጠራ እንከበርባቸዋለን እንጂ የእነሱን ፈለግ አርያ በመከተል እምነታችን እንዲስፋፋ አማኙ እንዲጽናና አማኙ በእምነቱ ፍት ርትህ እንዲያገኝ እየተደረገ አይደለም። ስለዚህ በየቤተ ክርስቲያኑ ቢሮ የሚያሽግ ስለ ክርስቲያን እየተፈጠረ ቤተ ክርስቲያንን ገንዘቧን ሙጥጥጥ አርጎ በልቶ አላየውም የሚል አባት እየተፈጠረ እያየን ነው እና ስለዚህ ዘመኑ ስምንተኛው ሺ ስለሆነ ግን በነገራችን ላይ ደስ የሚለው በምድር ላይ የሚያስደስተ ነገር ነገራቸው ሀብታምን ደሃም እኩል ይሞታል ይሞታል። መሞታችን አይቀርም ይህ ስግብግብም ሆነ እኛም እኩል ለምንሞት፣ ክርስቶስ ግን እያለው ሞተ ክርስቶስ ለስጋባ በድንግል ማርያም ያላዳላውን ሞት ለእያንዳንዳችን ሳያዳላ በቀናችን በሰዓታችን ተጠርተን እንሞታለን። እችን ሞት እያስብ ካንኖን በስተቀር ሞት ስናስብ እንጽናናለን እንጂ ሞት ባይኖር ኑሮ ዘራፊዎች፣ ወንበዴዎች እኛን አጥፍተው ድሆችን አጥፍተው እነሱ በምድር ላይ ነግሰው ይኖሩ ነበር። ግን ሞት አለ ችግሩ። ስለዚህ ሞትን የፈጠረ መድኃኔዓለም ክርስቶስ የተመሰገነ ይሁን እንጂ ሞት ማ ባይኖር ኖሮ እንደ አንዳንድ እዚህ ልብ በላችሁ አስተውሉ ብዙዎቹ ዘርፈው አከማይተው ብዙ ሰብስበው ሳይበሉ ሳይጠጡት የሞቱት ብዙዎች ናቸው እንደ አብርሃም ግን የሰበሰቡትን ንብረት ገንዘብ አብልተው አጠጥተው ረክተው ከእግዚአብሔር ጋር ታርቀውበት እግዚአብሔርን አውቀውበት እነሱም ለዘላለም ስማቸው እየተጠራ እንዲኖር አድርገውበታል። ገንዘባቸውን ገንዘብን ሰተህ ስትረካበት፣ ገንዘብን ለተራበ ለተጠማ ለተቸገረ ሰው ሰተህ ስትደሰትበት እንጂ አስለጥሰህ ስትደሰትበት ገንዘብ ያስደስት እና በቦሌ ሚካኤል የተደረገው ድርጊት አሳፋሪ ድርጊት ነው። እና ይህን ድርጊት የሚመለከተው አካል አስተካክሎ መግለጫ አውጥቶ ለሕዝበ ክርስቲያኑ ይሄ በሚለው ነገር ተስተካክሏል በሚለው ለዚህ ሕዝብ ሊነገረው ይገባል። ስለአዳመጣችን አመሰግናለሁ።